በጣም አመሰግናለሁ አርበኛ ፋኖ አብደላ እንድሪስ የአማራ ፋኖ በሸዋ የህዝብ ግንኙነት ክፍል ኃላፊ እንግዲህ ዛሬ በተለያዩ ጉዳዮች ላይ አስተያየቶችን እንድትሰጥ በሚል ነው የጋበዝኩ በዛሬው ዕለት ከትላንት ጀምሮ ሲካሄድ የነበረው የሀገራዊ ምክክር ኮሚሽኑ የአጀንዳ ማሰባሰብ መርሃ ግብር በባህር ዳር ከተማ ቀጥሎ እንዳለ ነው የሰማነው ለመሆኑ የአማራ ህዝብ አጀንዳ እያሰባሰበ ነው ይሄ ትልቅ ቀን ነው የአማራ ህዝብ ታሪክ እየሰራ ነው በሚል በተለ የኮሚሽኑ ሰዎች የተገለጸውን ይህንን መራ ግብር እንዴት ታየዋለ? እንደው ወደ ዝርዝር ጉዳይ ይመጣለው። ይሄ ቀን ለአማራ ትልቅ ታሪክ ነው፣ አዲስ ምዕራፍ የገባበት ነው ብለው እየገለጹት ነው። አመሰግናለሁ። መሳይ የምክክር ኮሚሽን ነው ያለ። መልካም የእነሱ ነገር መቼስ ተነግሮም ተወርቶም እንደው ተጽፎም አያልቅም። እንግዲህ አስቸጋሪ ነው። ምናልባት አንዳንዶች የብልጽግና ደላሎች ይሏቸዋል። እኔ ከዛም ዝቅ ይሉብኛል። የአብይ አህመድ ደላሎች ናቸው ብዬ የምወስደው። ምክንያቱም የአማራን ሕዝብ በአንዳንድ በጥቅም በተገዙ ሆዳደሮች በማመቻቸት በጥቅም በመያዝና የአማራን ሕዝብ በድጋሚ ዘላለም ወደማይነሳበት መቀመቅ ለመክተት ከአብይ አህመድ ጋር የተሰለፉ የአብይ አህመድ አማራን ለመፍጀት ለሚያደርገው እንቅስቃሴ የተሰለፉ ብቸኛ ዘራጥፊ ደላሎች ናቸው በሚል ነው እኔ የምገልጻቸው። ስለዚህ ሰላም ኮሚሽን ምናምን የሚባለው ዝም ብሎ ተረት ተረት ነው ምንም ይሄ ምልህ ስለ እነሱ ብዙ ባለዋራ ደስ ሲለኝ ነበር። የሆነ ሆኖ ግን እነህ ሰዎች ምንድን ነው የሰላም ምክክር የምናምን የምናምን የሚባለው ነገር ምንም ምንም ውሃ ማያነሳ ጉዳይ እንደሆነ ይታወቃል። የሚገርመው ከዛ በላይ ጉዳዩን እንደኔ ድንቅ ሆኖ ያየሁት ለአማራ ህዝብ ይሄ የተለየ ቀን ነው። ህገ መንግስት ላይ አልተሳተፍኩም የሚል ነበረ የአማራ ህዝብ። ያ ነገር መደገም እንዳይኖርበት ተደርጎ የአማራ ህዝብ አሁን በዚህ በምክክርና ምናምን ኮሚሽኑ ላይ እንዲሳተፍ ተደርጓል እና ለአማራ ህዝብ ልዩ ትንሳኤ ነው ብለው ነው ሲያቀርብ አይቼዋለሁ። በተወሰነ ጨረፍ አድርጌ ጣም በጣም በቃ ይሄ እነሱ እኮ ኮሜዲያኖች ናቸው በቃ በእውነት እና እንግዲህ የአማራ ህዝብ አሁን ባለበት ሁኔታ ዛሬ ላይ በጣም የህልውና አደጋ ላይ በመኖርና ባለመኖር መካከል ሆኖ አገዛዙ በአየር ኃይልም በሜካናይዝድም በእግረኛም የጦር ምንድን ነው አገሪቷ አላት የሚባለውን የጦር አቅም ፋይናንስ ተጠቅሞ እያጠፋ እያወደመ ባለበት በእስከ አስር ሚሊየን በላይ የሚሆኑ ተማሪዎች ከትምህርት ገበታቸው በተገለሉበት በክልሉ ያለ የትምህርት ተቋማት ሙሉ በሙሉ